የተወደዳችሁ አድማጮቻችን የአዲስ አበባ ከተማ አስተዳደር እንግዲህ ለልማት ተነሺዎችና የኑሮ ጫና ላለባቸው የከተማዋ ነዋሪዎች ሕንጻ ገንብቼ የሞቀ ኑሯቸውን እንዲቀጥሉ አደርጋለሁ ብሎ በመገናኛ ብዙሃን አስነግሮ ነበር። ራሳቸውን በተለይ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቢቤ የከተማ አስተዳደሩና በተለይ በሜድሮክ ኢንቨስትመንት ግሮፕ ትብብር የበጎነት መንደር በሚል የመኖሪያ ህንፃዎች በጋራ ይገነባሉ ብለው ቃል ገብተውም ነበር። እንግዲህ እሳቸው ለመሆኑ ይህ የበጎነት መንደር ግንባታ ምን ላይ ደረሰ ስንል ዛሬ በዳና ወይም የት ደረሰ ዝግጅታችን የከተማ አስተዳደሩን እንጠይቃለን። ለዚህ ጥያቄ ምላሽና ማብራሪያ እንዲሰጡን ወደ አዲስ አበባ የሕዝብ ተሳትፎና የበጎ ፍቃድ ማስተባበሪያ ኮሚሽን ስልክ ደውለናል። በኮሚሽኑ በተለይ የበጎ ፍቃድ ዘርፍ ማስተባበሪያ ምክትል ኮሚሽነር የሆኑት አቶ ደረጀ ካሳን በቀጥታ የስልክ መስመራችን አግኝተናቸዋል። ከእሳቸው ጋር ቆይታ እናደርጋለን። ጤና ይስጥልኝ፣ ምክትል ኮሚሽነር። ጤና ይስጥልኝ። እንዴት አረፈዱ? ሰላም ኖት? እግዚአብሔር ይመስገን በጣም ደህና ነን። በቅድሚያ ሀሳብ ሊሰጡን በስልክ መስመራችን ስለተገኙ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። መልካም። ወደ ጥያቄዎች የሳልፍ። እንግዲህ በአዲስ አበባ የበጎነት መንደር ግንባታ በሚል የተጀመረው ፕሮግራም ዋና አላማው ምን ነበር ማለት እንችላለን? እንግዲህ ያው እንደሚታወቀው በከተማችን ዘርፈ ብዙ የሆኑ ማህበራዊ እና ኢኮኖሚያዊ ችግሮች ይታያል። በተለይ ደግሞ በቤት ልማቱ የቤት ፍላጎት በከተማችን በጣም ከፍተኛ ነው። ያው እናንተንም እንደምታውቁት ከተማው ወደ ለውጥ ጎዳና የሄደች ነው እና በዚህ ለውጥ ጎዳና ውስጥ ብዙ ልማቶች እየተሰሩ ነው። ብዙ ቤቶች እየፈረሱ እና ብዙ ህብረተሰብ ተጠቃሚ እየሆነ ባለበት ሰዓት ከተማዋን የማደስ ስራ ላይ የቤት ልማት በጣም ወሳኝ በመሆኑ ለነዚህ በልማት ለሚነሱትም፣ በኢኮኖሚ ጫና ውስጥ ያሉት የህብረተሰብ ክፍሎች በኑሮ ደረጃቸው ዝቅተኛ የሆኑ የህብረተሰብ ክፍሎች ቤት እንዲያገኙና የተሻለ ከተማዋን ህዝብ የሚመጥን የመኖሪያ ስፍራ ለማበጀት በከፍተኛ ርብርብ ላይ እንደሆነ እና ያው ክብርት ከንቲባችንም ከዚህ በፊት በሰጡት መግለጫ እናንተም አሁን ባነሳችሁት መንገድ የበጎነት መንደር እየተገነባ ለህብረተሰቡ ተደራሽ እየሆነበት ያለው ሁኔታ ያለ መሆኑን ነው የሚገልጽልሽ። መልካም እንደው በዚህ የበጎነት መንደር ምን ያህል ህንጻዎች ተገነቡ? ምን ያህል ውስጥ እንደው ለነዋሪዎች ተላለፉ? በአጠቃላይ እንግዲህ በከተማችን የተገነባው የቤት ብዛት በዚህ ስድስት አመት ለውጥ አመታት ውስጥ ወደ ሰላሳ ስምንት ሺህ አምስት መቶ ሀያ ሁለት ቤት ተገንብቶ ወደ አንድ መቶ ሀምሳ ዘጠኝ ሺህ ዘጠኝ መቶ አስራ ዘጠኝ ቤተሰብ ተጠቃሚ ሆኗል። ነገር ግን አሁን ባነሳሽው የበጎነት መንደር ተብሎ አንዳንድ አስቸጋሪ ለመኖር አስቸጋሪ በሆኑ ስፍራዎች ላይ በተለይም በልደታ ወደ ዘጠኝ ብሎክ ተሰርቶ ስድስት መቶ አርባ ቤቶች ለሚኩራ ደግሞ ወደ አስር ብሎክ ተሰርቶ ወደ ሶስት መቶ ሰባ ሁለት ቤቶች አዲስ ከተማ ክፍለ ከተማ ላይ ሶስት ብሎክ ተሰርቶ ወደ መቶ ሀያ አምስት ቤት ተገንብቶ ለአብዛኛው ቤቶች ለተጠቃሚ እየተላለፉ ያለበት ሁኔታ ነው ያለው። በቀጣይም እንደዚሁ እዚሁ አካባቢ ላይ በተለይ ደግሞ አዲስ ከተማ ቆሎ ሰፈር የሚባል አካባቢ ላይ ሌላ አንድ ብሎክ መሰረተ ድንጋይ ተጥሎ ስራው እየተፋጠነ ያለበት ሁኔታ ያለ ነው ሊገልጽልሽ የምፈልገው ነው መልካም እንደው ምክትል ኮሚሽነር ይሄ የብዙዎች ጥያቄ ይሆናል ብዬ አስባለሁ ምክንያቱም የተለያዩ መስፈርቶች እንደሚኖሩ ይታሰባል እና በበጎነት መንደር ውስጥ የመኖሪያ ቤት የሚያገኙ ዜጎች በምን መስፈርት ነው በምንድን ነው የምትመርጧቸው ምንድን ነው መለኪያው እንግዲህ ያው የአዲስ አበባ ከተማ ነዋሪ ቤት የሚያገኝበት አንዱ ትልቁ በተለይ በዚህ በበጎ ፈቃድ ዘርፍ በጣም አዛውንት የሆኑ የሀገር ባለ ውለታዎች የኑሮ ጫና፣ ደጋፊ የሌላቸው አዛውንቶች፣ የአካል ጉዳት በተለያየ አደጋ የደረሰባቸው እና ለመኖር በጣም የሚቸገሩ ሰርቶ ለመኖር በጣም የሚቸገሩ ዜጎች እንዲሁም ደግሞ በልማት ቤታቸው ከዛ አካባቢ ከተነሳ ቅድመ የሚያገኙበት ሁኔታ እና በጣም ትልልቅን ስራ ሰርተው ደጋፊ አጥተው ሜዳ ላይ የቀሩት የሀገር ባለውለታዎችን በመምረጥ መስፈርቱን በማስቀመጥ በየደረጃ ያለ ህብረተሰብ ክፍል በማስተቸት እና በተለያየ ኮሚቴ በመጠቀም ነው እነዚህን ሰዎች ተመርጠው የሚገቡት ማለት ነው። መልካም እንደው በመጨረሻም የበጎነት መንደር የቤት ግንባታ ፕሮጀክት ቀጣይነት አለው ወይ ወይስ የሚቋረጥ ነው? እንግዲህ ያው በከተማ ደረጃ የቤት ፍላጎት ከፍተኛ መሆኑ ቀደም ሲልም ገልጬልሻለሁ። ይሄ በጎነት ደግሞ እየተጠናከረ እና የበለጠ የነበረውን ልምድ ጨምረን ተሳለ ስራ ለመስራት እንጂ ይሄ ማቋረጥ ፕሮግራሙ የለንም። በተለይ ደግሞ ከተማ አስተዳደሩ በዚህ ዘርፍ ትልቅ ትኩረት ሰጥተው ማህበራዊ ኃላፊነት ደንብም ወጥተው እያንዳንዱ ዜጋ እንዴት ማህበራዊ ኃላፊነት መወጣት እንዳለበት ልበቅን የሆኑ የከተማዎች የከተማችን ባለሀብቶች እንዴት ይህን ስራ መስራት እንዳለባቸውና የበለጠም እንዴት መሳለጥ እንዳለበት ፕሮግራሞች እየተዘጋጁና ደንቦች እየተዘጋጁ እና ቀጣይ ስራ እንዲሆን ቀጣይ ልማት ከተማው ፍላጎት እስኪሳካ ድረስ የሚቀጥል መሆኑን ነው ልገልጽልሽ የሚፈልገው። እሺ እኔ እጁ ጋር ጌ አመሰግናለሁ። ጥያቄዎቼን ጨርሻለሁ። እንደው ሰው ቢያውቀው ይሄ ነገር ቢነሳ በዚህ አጋጣሚ የሚሉት ነገር ካለ ምክትል ኮሚሽነር ደረጃ እድሉን መጠቀም ይችላሉ። እንግዲህ ያው መተሳሰብ ባህላችን ነው፣ ኢትዮጵያዊ ባህላችን ነው። ከፊታችን ደግሞ ኢዳል ፈጥር አለ፣ ትንሳኤ አለ። በዚህ በሁለቱ ትልልቅ ሃይማኖታዊ በዓላችን ላይ በበጎነት ሁሉም ሰው ተሳትፎ ያለው ለሌለው ጎረቤቱን እንዲደግፍና እንኳን አደረሳችሁ በመባባል በኑሮ ጫና ስር ያሉ በማህበራዊ ኢኮኖሚያዊ ችግር ውስጥ ያሉትን ዜጎችም ሌሎች ሀብት አላቸው አቅም ያላቸው ሰዎች በዚህ አጋጣሚ እንዲረዳዱ ጥሬን አቀርባለሁ። በጣም አመሰግናለሁ። እሺ እጅግ አርጌ አመሰግናለሁ። ምክትል ኮሚሽነር ደረጀ ካሳ የአዲስ አበባ ከተማ የህብረተሰብ ተሳትፎና የበጎ ፈቃድ ኮሚሽን የበጎ ፈቃድ ዘርፍ ማስተባበሪያ እንግዲህ እጅግ አርጌ አመሰግናለሁኝ።